ምነው ይምና ፍፁም ይጣመሩ ማለት ጀምረዋል፣ ፍፁም የሚሩ እያሉ ጀምረዋል። መላ ውስጥ በኢየሱስ በኢየሱስ። ታዲያ አሁን እንደዚህ አይነት የሚናገሩ ኦሪጂናል ኦዲንስ ናቸው ብለች ታስበያለች። እንዴት የጓደኛውን ጓደኛ ያጣምራሉ? አብሮ አደጉ ይሄ ፌር ነው። በስማ ሙሉ መንፈስ ቅዱስ ይቅር ይበላችሁ ነው። ይቅር ይበላቸው። ይቅር ይበላቸው። እንደዚህ የሚሉት ሰዎች ይቅር ይበላቸው እግዚአብሔር። አያ በለ በለው። አረ በስመ አብ ወወልድ። አረ እሷም አታደርጎ፣ እነሱ ክሪላቸዋል፣ እነሱ እንትን ብለውባቸው እነሱ አረ በስመ አብ፣ አረ በስመ አብ፣ አረ በስመ አብ። ምን ሆን ምን ሆንም ብለው ነው እንደዛ የሚያደርጉት። በናትሽ እንደው አምብሩክና ሃይሚንና ልጅቷ ልጅቷ እቃ አደረጓት እንዴ! የፈለጉበት ተጣመሪ፣ የፈለጉበት አፍርሺ። ማለት ነውር አይደለ እንዴ? ስማሙር ይቅር ይበላቸው። የራሳቸው ቁኝ አረን እነዚህ ናት ተስሟቸው። እነዚህ የታመሙ በሽተኞች ናቸው፣ ይቅር ይበላቸው።

ፍቅር ይዟቸው ነው አሉኝ የሆነ ሰው። እነሱ ፍቅር ይዟቸው ነው። ከማነው ፍቅር የያዛቸው ነው? ይያቸው ብሩኬ፣ የሀይሚ እና የሀይሚ ብቻ ናቸው። ወይ ወይ አረብ ዛሬስ ወላሂ ጥኔ ዛሬ ካልመጡ እኔ ማበዴ ነው። ወላሂ ማታ እራሱ ማለት ነው ቃጭቀጭ ብሎኝ ዝም ብዬ ነው ተኛ ተስተራሱ አልቀበ አይዞሽ እናቴ አይዞሽ፣ እኮ አይዞሽ፣ እኛም በርትተናል፣ እኛም እኛም በርትተናል እኛም እኔ የሚገርመኝ ሲመጡ ይሳደባሉ፣ ካልመጡ ይሳደባሉ። ሴት ድረሱ ያቸው ባለጌ ባለጌ ናቸው። አተናገረች እንግሊዝኛ የምታቆባካቸው ጉርፍ የለቀቀው አስረዱኝ ነው እንግሊዝኛ አላቅም። እንመጣለን ብሎ ይሆናል። ዛሬ እንመጣለን ቤተሰቦቼ ብሎ ይሆናል።

በቃ ዛሬ አዲስ ነገር አለ አለ ምንም አዲስ ነገር የለም የሆነ መ ያበለው በለው ሀይሚዬ ቡሩኬና ሀይሚ ዛሬ ይመጣሉ እኔስ ማበሌ ነው አበሌ ነው እኔስ ማበሌ ነው አበሌ ነው መቼ አይለያዩም። እነሱ ይመጣሉ። አትፍሪ፣ እባክሽን ፈጣሪ ያውቃል። እስኪ መጨረሻቸው ያሳየኝ ብቻ አላውቅም፣ ወላሂ እስኪ አትፍሪ፣ እግዚአብሔር አለ

ያስረኛለተውኩ ወላሂ ላዝመን የእውነቴ ነው። ፕሮፋይል እየቀየረ እየቀየረ ማቃቸው ራሱ እንትን እያልኩ ነው። ልጅቷን እንደው ከርት አደረጓት እንዴ? ከዛም ከዛም ጋር ተጣመሪ የሚለዋት ሰው አብዷል እንዴ? ልዞ ነው? እንቅላት የለውም እንዴ? አንዱ ለሰው ከአይን ጋር ተጣመር ቢል ሌላው ዝም ይላል እንዴ? ዝም ብለው ነው እንጂ ግን ካላቸው ያጣም መብታቸው ነው። ለሴት ልጅ ክብር ያስፈልጋል። ለሴት ልጅ ብር ከዳር እስከ ዳር ዩዘር፣ አንድ ቁጥር ጻፍልኝ

አንቺ ያላነሳው ልጅ ልንገርሽ፣ ወላ ይታኝት ነበር ተናልጄ አንቺ ማታ ላይፍ ገብቼ ሀይሚ ታማለች ብሎ አንዱ ጽሑፍ አልጻፈችኝም ጭንቀትን እኔ ከየት ልችለው፣ ወለ ማታ አልተኝሁም። ዝም ብለው ነው አንዴ፣ ዛሬ አይመጡም፣ ተጣልተዋል አማለች አለችኝ። በምን አወቅሻለሁ ነው፣ ስልኳ ተዘግቷል። ከዚያ ፍሬም ጋር ደውዬ ስጠይቅ ፍሬም ታማለች አለኝ አለችኝ። ፍሬም በምን አውቃለሁ ብለን ተናገር ምን ሁኖ ተጨነኩ። ትናንትና ያ ምንድን ነው ያለው? ውሸታቸውን ሳይደውሉ ደውላላን አብን አናግረናል ሙሽን አናግረናል እያሉ እያወሩ ነው። እኛ ጋር ማንም የደወለ የለም። የደወሉት እኔ በትክክል የደወላችሁ ታውቃላችሁ እናንተ። ኧረ እባካችሁ ያልደወላችሁትን ዝምብላችሁ አታውሩ። ለምንድን ነው አንድ ወብ ደግሞ የምናለች የሀብ ወንድም ጋር ታላቅ ወንድም ጋር ደውዬ ከዛ እሱ

ደግሞ ዛሬ በእንግሊዝና ለቀዋል። አስተርጓሚ ያስፈልጋል። ማብሩኬ ጽሑፍ ኢንስታግራም ላይ ለቀዋለ እንግሊዘኛ ማፍማሩ ግን ምን ማለት እንዲሆናልን ገር ኖ ከእናንተ ውጪ ማለት ነው ዲፍረንስ ማዘር ኦን አዘርስ ኦር ዲፍሬንት ብሏል። ከእናንተ ውጭ ሁሉ እየተለያየ ነው። ገበሽ እንደዚህ እንደሆነ ኮስት አደረገ። ምንም አዲስ ነገር የለም። ኖ ፕሮብሌም

እሱ እውነት ነው እኮ እኔ ሌላ ሰው ከማጡ አላይ ተናድጄ። አሁን ደሞ ፌስቡክ ላይ ቲክቶክ እንትን ላይ እነዚህ ጥቃቅን

ይቅርታ ጠይቆ ከተነሳ በኋላ ሁሉንም ነገር ንገርም ልል ነው እሷ ደግሞ ልትነግር አልፈለገችም። እራሴ አስብ ነው እያለች ያለችው ሀይሚ ደግሞ ድርቅ ከላይ ርቅ ነው። ይሄ ግን እኮ ይሄ አያዋጣም፣ ጥሩ አይደለም፣ ለእሷም ጥሩ አይደለም። ሰውነት ነው ልጅ ምንም ሰው ልጅ ሰውን ቢገድልም ይሄን ነገር አርግ ያህል ወይ

እልክ ደግሞ እልህ አይደለም ሰው ልጅ ከተዋደደ እልህን ማውጣት በራሱ ማውጣት መያዝ አለበት ለምን መሰለች ፍቅር ፍቅር ነው እልህ እልህ ነው የእልህ አለው እኮ አሁን በእናትሽ ላይ የሚለለት ሁሉም እ እልህል ካልሽ ለምን እልህን በግድ ነገር አንድ ነገር ሌላ ሰው እንደዚህ ብላሻለች ብሎ ከነገረኝ ያ ረግሽኝን ነገር ሰው ካሳይኝ እኔ በውስጥ በኮሜንት ነገር አርግሽኛል፣ ወልሻለሁ አርጋሻለሁ ካልሽኝ የምናገርሽ ምንም ችግር የለም። ሰው ወለ ቺኪ ቺኪ ዝገ ዘ ሲዲ ሙናም አስጠልቶኛል። ቲክቶክ ላይ አንዱን ይገለፍታል፣ አንዱን ያነሳል። ሌላ ነገር ያተረፉት ነገር የለም። ወይ ላይክ ሼር ምናምን እያደረጉ ያደረኩ ወይስ አላባራታታቸው እዚህጋ ቲክቶክ ላይ ሁሉም እዚህጋ ቲክቶክ ላይ ይሳደባል እንጂ ለያክ እያደረገ ብዙም የለም። ምን ያካል ወላ ሁሉም እያነሳን አንዱ እያነሳ ነው አንዱ እያደረጋ ነው። እይታቸውን ቢጨምር እኮ ቢሰሩ ችግር የለም። እይታ እንጂ ስድብ ዞዝ የምስሉ። ኧረ ደበረኝ እኔ ቲክቶክ ቲክቶክ መግባት ሰለቸኝ

አንዱ ደሞ ምን ብላለች? ሀይሚ አጠገብ ያለች አንድ ልጅ አለሽ ከሀይሚ አውስተሽ ውላ ብሩኬ እየነገርሽ ወሬ እያመላለሽ። ሀይሚ ናት እንጂ የተሳደበችው ብሩኬ አይደለም። እንደዚህ ሰርተሽኛል ያለ ብሩኬ አይደለም፣ ሀይሚ ናት ሰርተሽኛል ያለች እንደዚህ። ዝምተኛው ከካሜራ ዘወር በይ።